ታረቀኝ ሲሳይ ከጎንደር ዩኒቨርሲቲ በምህንድስና ተመርቆ ለተወሰነ ጊዜያት ተቀጥሮ ይሰራ ነበር። በኋላ ግን አካባቢውን አጥንቶ ወደ ወረቀት ማምረት ሙያ ተሰማራ። መጀመሪያ ስንነሳ ያው ግቢ ነበርኩ። ከግቢ እንግዲህ ግራጅዌት እንዳደረግኩ ነው ወደዚህ ቢዝነስ እንድገባ የቻልኩት። ወደዚህ ቢዝነስ እንድገባ ያደረጉኝ ብዙ ምክንያቶች ሊኖሩ ይችላሉ። የመጀመሪያው እንዴት ነው ያው አካባቢያችንን እናያለን እና አካባቢያችን ላይ ስናይ ብዙ ብክለቶች አሉና እነዚያን ብክለቶች ሊተካ የሚችል ነገር ምንድን ነው ብለን ጥናት እያደረኩ ነበርና ያን ጥናት ሳደርግ ደግሞ በአካባቢያችን ስለዚህ በቀላሉ ልናገኘው የምንችለው እና በቀላሉ ወደ ቢዝነስ ሊቀየር የሚችል ነገር ሳስብ የፔፐር ባግ ነው የመጣለኝና በሀሳቤ ከዛ በኋላ ወደ ስራው ገባና መጀመሪያ አካባቢ ላይ ትንሽ ስትረግል ነበረው ለማህበረሰቡ ማስተዋወቅ ፌስታል እንደዚህ ይተካል ብዬ በየቦታው እየዞር እናስተዋውቅ ነበርና ከዛ በኋላ ግን አሁን ላይ ጥሩ እንቅስቃሴ መጣ። ጥሩ መነቃቃቶች ተፈጠሩ ማለት ነው። የወረቀት ቦርሳ በአሰራሩ ውስብስብ ያልሆነና በእጅ በቀላሉ ወረቀቶችን በማጣጠፍ የሚሰራ መሆኑን ይናገራል። አሁን ይሄን ፔፐር ባግ የምንለውን ነገር ለመስራት በቀላሉ ሊሰራ የሚችል ነገር ነው። በእጅም ሊሰራ ይችላል። በኢንዱስትሪ ደረጃም ከፍ አድርገን ልንጠቀመው የሚችለው ነገር ነውና አሁን ይሄን ለምሳሌ እኛ በእጃችን ስንሰራው ጥቅሉ ይመጣልናል፣ ሮሉ ይመጣል። ሮሉን ይመጣና በምንፈልገው ሴንቲሜትር ልክ እንቆርጠዋለን። በአንድ ማስመሪያ ማለት ነው ከዛ እሱን ከእንትን ካልም በኋላ ከቆረጥም በኋላ እናደርጋለን በምፈልጋቸው ሳይዞች ወይም መጠን ሴንቲሜትር እያንዳንዷ እናጥፋታለን ማለት ነው። ጎና እናጥፋለን። ከላይ ትታጠፋለች፣ እንደዚህ ጋር እንደምታየው ከስር ትታጠፋለች። እችኛዋ ከታጠፈች በኋላ እንግዲህ ሙሉ በሙሉ ፔፐር ባግ ሆነች ማለት ነው። ምንም ማሽን አንጠቀምም፣ ማኗሊ በእጃችን የሰራ ነው ስራ ነውና ሂደቱ ይሄ ነው። ከዛ በኋላ ይሄ እንትን ካለ በኋላ ደግሞ የራሳችን ሎጎ ወይም ብራንድ እዚ ላይ ህትመት እናደርግና እንሰራዋለንና እንጨርሳለን ማለት ነው። የወረቀት ቦርሳ ለሁሉም የሚሆን ቀላል በመሆኑ ለተመራቂ ተማሪዎችም ሆነ ከስደት ለተመለሱ ዜጋዎች እንደ አንድ መስክ የሚመለከቱት ነው ይላል። በስደት ወደ ሀገራችን የገቡ ሰዎች አሉ፣ ሴቶች አሉ። ከዛ ደግሞ ከዩኒቨርሲቲም ግራጅዌት አድርገው የሚመጡ ሰዎች አሉና ምን ልስራ ብሎ የሚያስበዋሉ በቀላሉ በአስራ አምስት ሺህ ብር ይህን ስራ መጀመር ይችላሉ ማለት ነው። ስለዚህ ከፍተኛ የሆነ የስራ እድልን መፍጠር የሚችል ነው። ከራሳቸው አልፎ ለሌሎችም መትረፍ ይችላሉ። ልክ እንደኛ ማለት ነው። ታረቀኝ ያሰለጥናቸው ባለሙያዎች ተጠቃሚ በመሆናቸው በግላቸው ለመስራት ተነሳስተዋል። ውጤታማ የገበያ አሰራር ሂደት እንዳለውም ይናገራሉ። ዩኒቨርሲቲ ግራጁዌት አድርገኝ ከወጣም በኋላ ያው የተወሰነ ስራዎች እንሰራ ነበር። ለአንድ ለሁለት ዓመት በሌላ ስራ ዘርፍ ላይ ሰራ ነበር። ከዛን ይህንን የስራ ዕድል በማስታወቂያ በቲክቶክ ምናምን ላይ አየን። እንዳጋጣሚ ባየን ሰዓት መጣን ታሪና እናገር ነው። በቃ ጆይን ማድረግ እንደምችል ነገርን። ስልጠናውን ወሰድን። በአጭር ጊዜ ውስጥ ማክሲመም ሶስት ቀን እየፈጀብን ከነህትመቱ በዚሁ አጋጣሚ እኔም የራሴን የሆነ በዚሁ በፔፐር ባክ ዘርፍ የራሴን የሆነ በጎን ለመስራት ተዘጋጅቻለሁ። ኦልሞስት አዋጁም ጸድቋል። ፌስታል የሚባለው ነገር ኦልሞስት ኮምፕሊትሊ የሚቀይር ወይም ኮምፕሊትሊ የሚተካ ፌስታል ናስቀርጡ ሊሰራ የሚችል ነገር ስለሆነ ስራው ኢዚ ነው። ወረቀት ነው፣ በቀላሉ የሚታጠፍ ነው። አንድ ፔፐር ባግ ለመስራት ማክሲመም አምስት ደቂቃ በጣም ሌት ነው ቢባል አስር ደቂቃ ቢፈጅ ነው። ያ ማለት ደግሞ ስሩ ፕሮሰስ ፍጥነት እየጨመርን በመጣንቁ ጊዜ ስራውን በለመር ነው ቁጥር ሞሩ ፍጥነታችን እየጨመርን እንሄዳለን ብዬ አስባለሁ። ከዛ በተጨማሪ ማንኛውም ሰው ምንም የማያውቅ ሰው ስለምንም ስለ ፔፐር ባግ አይዲያ የሌለው ሰው በቀላሉ ስራ መጀመር እንደሚችል ለመናገር ፈልጋለሁ። መጀመሪያ ላይ እዚህ ስመጣ ያው ምንም አይነት የፔፐር ባግ እውቀቱም ምንም አልነበረኝም። ስራም ስላልነበረኝ በሰዓቱ እዚሁ ሰለጠንኩኝ። ከዛ ተማሪዎችን ለማስተማር በቃው ማለት ነው። በሂደት ሂደቱ አሪፍ ነበር። የተለያዩ ጎበዝ የሆኑ መምህራኖች ነበሩ። በሰዓቱ አሪፍ የሚከታተሉን መምህራኖች ነበሩ። ከዛም በመቀጠል የገበያን ሁኔታ በደንብ እንድናቅ ተደርጓል። የተለያዩ የፔፐር ባግም ሆነ የዚህ ወረቀት ስራዎች ላይ የሚሰሩትን ሙሉ እውቀቶችን አግኝቻለሁ። እናም ከዛም በተጨማሪ ለእኔም ጥሩ የስራ እድል ፈጥሮልኛል። ታረቀኝ የወረቀት ቦርሳ ለሀገር ከሚሰጠው ጥቅም አንጻር ፌስታልን የማስቀረት ውሳኔ መዘግየቱን ያነሳል። ኢትዮጵያ በሰፊ የወጠነችውን የጽዳት ልማት የሚያሳካም ነው ይላል። ጥንካሬውም በጣም አስተማማኝ የሆነ ጥንካሬ አለው። ከጥንካሬውም ደግሞ በተጨማሪ ከፍተኛ የሆነ ጥቅም አለው። እንዴት ነው ጥቅሙ? ለማህበረሰብ በቀላሉ ተጠቅመት እንደገና ሪሳይክልም ሆኖ መጠቀም ስለምንችለው አሁን እንደምናየው ከስርም ድጋፍ አለው። ብዙ መያዝም እንዲችል አድርገን የሰራ ነው። በጣም ጥራት ያለው ስራ ስለሆነ ማህበረሰባችን ይህን ነገር በደንብ ቢጠቀመው ላለው